ሰላም ሰላም፣ እና የተከበራቸው የሰው ቤት ቻናል ላይ ተሰብስበው እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ዛሬም እንደተለመደው በተወዳጇ በጽናት ድራማ ተመልሰን ወደ እናንተ መጥተናል። እንግዲህ እስኪ የባለፈው ድራማ ምን ላይ ነው ያቆመው ለማስታወስ ያክል እንደታችሁ ከሆነ የባለፈው ድራማ ጽናት ወደ ኩሽና ገብታ መሳቢያ ከፍታ እቃ አየች ሳለ ሰራተኛዋት ድረስ እና ምን እያደረግሽ ትላታለች። ምናልባት አስቤ ዘልቆ እንደው ብዬሽ እሱን እያየሁ ነው እኔም በዚህ ስራ ስላለፍኩበት ለዛ ነው ትላታለች። ከዛ በኋላ ብላው ከተነጋገሩ በኋላ ወጣ ትሄዳለች። እንግዲህ ሰራተኛዋ ቆይ ይሰራልሻለው እያለች ስትባት ነበረ። እንግዲህ ዛሬ እሱ ምን ላይ ነው የሚለውን አብረን እናያለን። እንግዲህ ዛሬ እንዳየነው ከሆነ ሰራተኛዋት ወጣና ስልክ በመደወል ከቤት ጋር እኔ ከዚህ ምንም እየተመቸኝ አደለም። ይቺ ቆቅ ሳታውቅብኝ አቀርም ልጎንስ ብሩን ለልዩ ላኪልኝ፣ እያለች ስታወራ እንግዲህ አጋጣሚ ማን ትደርሳለች ፅናት ትደርስና ምን እያረግሽ ነው ስትላት፣ ተርበታ በመደንገጥ ስልኩን ትደብቀዋለች። አይ ምንም እያረኩ አደለም። እንዴ ምን ማለት ምን እያረኩ አደለም? ይኸው ድንጋጤው አይንሽ ሊወጣ ነው። ማለት አይንሽ ወጣ። አይ ይሄ ልሽታሞ ልሽታሞ ምናምን ትላታለች። ደግሞ አንቺን አይደለም ምናምን ማንንም ይሰራልሻል ብሎ ቢሰራት አንቺን አይደለም ልጆችን እያስፈራረው ነው ጎረቤትን ሰማ ነው ትላለች። መጀመሪያ ብቻ ትብልቅልቅ ትላለች። አሳ ትወልድ ምናተባል ትብላታለች። ወይ የሄድ ልጅ ነው የሄድ ልጅ ደግሞ ልዩ ማለት ነው እያለች አሀ ነው ብላ ፅናትን ትታት ሄዳ፣ እንግዲህ ግላሷ ገብታ ብቻ ትታግሳለች። እንደ ውች ልጅ ምንም አልተመቸኝም። ለምንድነው እንዲህ የምትከታተለው እያለች ብቻዋን

ከዛ በኋላ እንግዲህ ሰራተኛዋ እቃ እያነሳሰች ሳለ ወረቀት ነገር ይወድቃለች። ይህ ወረቀት ከወደቀ በኋላ ደረሰ ቀኑ ነው ምን ይቃጠሉ እያለች እንግዲህ ያንን ወረቀት ይዛ ወደ የት ነው የሄደች? ወደ ሳሎን። ሳሎን ደግሞ እንግዲህ ወረቀቱን ይዛ ደስ እያላት ወደ ሳሎን ሄደች። ወደ ሳሎን ከሄደች በኋላ ወረቀቱን ለኪራ ትሰጠዋለች። ምንድን ነው ሲላት፣ አይ እኔ አላቅም በር ስንኳኳ ስወጣ አገኘሁት ትለዋለች። ከዛ ክፍት ታርጎ ሲሉ በጣም ደነገጠ፣ ተርበተበተ ማን ነው የሰጠሽ ምናምን ሲላት፣ አይ እኔ ትል ነው ያገኘሁት እንደውም ነፋስ ጣለው ብዬ ሁሉ ልተው ነበር ትለዋለች። ከዛ ሱም በመርበትበት በቀትቷ ተዘ ወደ ክላስ ሄዶ ይገባል። ከዛ ወደ ክላስ ሄዶ ከገባ በኋላ በጣም የሆነ ይተክሳለኝ። ከዛ ትቶት ሲወጣ አጋጣሚ በር ላይ እሷን ቤት ልትመጣ እና ቤትና አንድነት እያወሩ ምንድን እንዴት ሆነ ምናምን ትላታለች፣ እየጠየቀች አሳለ፣ እያመነጫጨቀች አሳለ። በጣም ታመነጫጭቀታል። የሰራተኝ ሆን የምን ብር ነው እዛው መንገድ አንስቼ አምጥቼሽ ጠግቦሽ ምናምን እያለች በጣም እያመነጫጨቀች አሳለ። ማን ይደርሳለኝ እንግዲህ ስትበትኝው ቀስ ብለሽ ነው መጀመሪያ አውረተሽ ነው መበተን ትላላለች። አንድነት እውነትሽን ነው ቀስ ብለሽ አውረተሽ እሷ የእኔን ፍቅር ስትወስዳ ስትነጥቀኝ አውርታ ነበር እንደ የነጠቀች ህዝብ አያገባሽም እያለች ብቻ በጣም ታመነጫጭቃል ሳለ፣ እንግዲህ ኪራ ይደርሳል። ኪራ በጣም ደነገጠ። ምን ልታረጊ ነው የመጣሽ ምናምን እያለ በጣም ጭቅጭቅ ገጠሙ። እንግዲህ ጭቅጭቁን ከገጠሙ በኋላ እሷም አስወጥቶ ሰደዳተኝ። እንግዲህ ካስወጣት በኋላ እሱም ሄዶ ሳሎን ቁጭ አለ። ሳሎን ቁጭ እንዳለ ማን ይመጣል? ናሆሚ ይመጣል። ናሆሚ ከመጣ በኋላ ምን ሆነህ ነው ምናምን ነገር ይለዋለኝ። ኧረ እባክህን ምንም አልሆንኩም ተወኝ እባክህ ይለዋል። እንደምን ሆነህ ነው? ችግር አለ ምናምን ይለዋል። ምንም አልሆንኩም እያለ እንግዲህ አሁን ጋር እንዳወራሩ በቃ ባክ ተፋታኛ። አንድ ሰው ደህና ነኝ ሲልፍ ደህና ነኝ ነው ተፋታኝ እያለ የምንጨፍቀው ወቶ ይሄዳል እንግዲህ፣ ወጥቶ ወጥቶ ደረጃ ላይ እየተቀመጠ ደረጃ ላይ እንደተቀመጠ ማን ትመጣለች? ምሩ ምሩ ትመጣና ወይኔ ኪራ፣ በስንት ጊዜ እዚህ ደረጃ ላይ ተቀመጥክ ትለዋለች። ከዛ በኋላ ዝም ይላታል። እንዴ ምን ሆነህ ነው ምናምን ትለዋለች። እንደዛ እያለችው ሳለ ምንም አልሆንኩም፣ አንድ ነገር ላስደንግቄሽ እባክሽን ጽናትን ይላታል። ማለት ጽናትን ልትተዋት ነው ምናምን እያለች እሷም እያዘነች ከዛ በኋላ አትቷት ይሄዳል። እንግዲህ በሌላ በኩልም ኩሽና ገብቶ አንድነት አንድነት ነገር ጽናት በአንድ መስማት የለባትም እንስሰማ አንድ ነግሬሻለሁ ምናምን እያላ ሳለ ጽናት ትደርሳለች። እንዴ ምንድን ነው ጽናት እንዳሰሙ የምትሉ ትለዋለች። አይ ምንም አይደለም እሱን በመደንቀት አይ ምንም አይደለም ጽናት ምን ማለት ከኔ የምትደብቀዋለህ አረ ካንቺ የሚደብቀው የለም ግን ምግብ ሰርቼ ላበላሽ ነበረ ደረሽብኝ ሰርፕራይዝ አልተሳካም እያለ እየተበተበተ ሰራተኛውም አዎ እስቲ ታውቀዋለች በመጣፈቱ ታውቀዋለች አታውቀውም ብለን ልናበላሽ ነበረ ነገር ግን አልተሳካም ደረሽብን ትላታለች ከዛ በቃ ነንች እያለ ቤዛን ጉትቶ ይዟል ይሄዳል ከዛ እንግዲህ እዛም ምሩም እንደተቀመጠች፣ አይ እያለች ምሩም እያዘነች እንግዲህ ትቷት የምንሄደ ከቤቲ ከቤቲ ይሄዳል ሬስቶራንት፣ ትንሽዬ ካፌ ውስጥ ይገናኙና፣ እንደደረሰች ትስመዋለች። ስትስመው እንደዚህ በእጁብስ ብስ ያደርገዋል። ከፈለክ በክሎረክስ ታጣፈው ለቤቲ ብላ እንደው ያለች ብቻ፣ በጣም የሆነ አለ አይደለ በጣም የምታስጠላት ልዩነቷ፣ እንደዛ ትለዋለች። ይገሳል እሺ የፈለግሽኝ፣ አሁን ለምንድነው የፈለግሽኝ? ብቻ ነገር ትለዋለች ትለዋለች ትላለች ትላለች። ከዛ እንደዛ እየተባባሉ እየተጨቃጨቁ ሳለ አሁን ላንዴና ለመጨረሻ ቤት አስገባኝ ትለዋለች። ቤትማ በጨራሽ አላስገባሽም፣ በሶሻል ሚዲያ በትኜ የሀገር የትንሽ የትልቅ መሳለቂያ ነው የማደርግህ እያለች ታስፈራረዋለች። ከዛ በኋላም እንግዲህ ተነስታ መጨረሻ ላይ ልትርስልን ስት- ትስመዋለች አሁን ምንዳት ስሚ ይላታል። ብቻ እየተጨቃጨቁ ከዛ በኋላ እንግዲህ ትቷት ይሄዳል። እንግዲህ እምሩና ናሁም ጽናቱን ነው እምሩና ጽናት ናሁ ሆነው ሳረሌ ቁጭ ብለው እንደምንሆኖት ነው ይባባላሉ። እኔ ምናቃለው እኔ የሆነውን ነገር አላቅም። ብቻ ከባድ ነው ምናምን እየተባባሉ ሳለ እንግዲህ ቀስ ብሎ ጽናት ኪራ ማንን ይዞ ይመጣል? ቤቲን ይዟት ይገባለኝ። ዛኔ በጣም ተናደዱ፣ በጣም አበዱ። ምልታረግኔ ያመጣት አንተ ልጅ አበድክ፣ ቀወስክ ምናምን እያሉ ብቻጊት ሲከተሉ ሳለ፣ ከዛ ኪራ እንግዲህ ብድቅ አድርጎ እንግዲህ ወደዳችሁም ጣላችሁ፣ እንግዲህ ቤቱ የእኔ ነው፣ ከዚህ በኋላ ቤቲ መውጣት የለባትም እያለ እሱ ተናዶ ትቷቸው ይገባልኝ። እንግዲህ ግራም እንዳየነው ከሆነ ተገዶ ነው እንጂ ቤትን ወዶ አይመስለንም። አይኑ ላይ ፊቱ ላይ ስናነበው በጣም እየተከዘ ነው። እንደዛ ብሎ እሱ ግራ ትቷቸው ይሄዳል። ከዛ ቤቲ ትቀራለች። ምን ልታረጊ መጣሽ አንቺ ሰይጣን እያለን አሁን ሁሉ እየገፈተረኝ ፅናት ሁሉ ምን ልታረጊ የመጣሽ ትላለች። አሀ ባሌን መቀማቴን አላወቅሽም አንቺ ገረድ፣ በዚች ገረድ ቀይረኝ ምናምን ብቻ ነው የለንም ስራላይ ልስማን በጣም ታስጠላለች። በእውነቱ ያስጠላልኝ እያለች እየተሰዳደበች ነበረ። ከዛ በኋላ አ በቃ አንቺ ጽናትን ማለት ነው። በቃ አንቺ ጽናትን አንቺ ቢነግሩሽ አይገባሽም፣ ባሌ ስለናፈቀኝ ሄጄ ባሌን ልቀፈው ብላ እንግዲህ እምሩም ጽናትም እንደተቀመጡ ቤቲ ትታችሁ ትሄዳለች። ከዛ ጽናትም ትከተላታለች። ከዛ ቤቲ ጽናት ጽናት ለምንድን ነው እኔን የተላታለች አልሰማቻትም። ትሄዳለች። አዛምሩም ወይ ፈተና ምን አይነት ሄዳ ነው ሳይጣን ፈጣሪ ወይ እያለች እየተናደደች ትታት ትሄዳለች። እንግዲህ በሌላ በኩልም ጽናት ሄዳ ከቤቷ የሆዚ ድግስ ነው አምላኬ ሆይም ነው። እባብ ሁለቴን ይናደፋል ይባላል። አንዴ እሳ ያየው አንዴ እያየው ይነበረ ነበር አባቴ፣ እውነትም ነው በእኔ ደረሰ እያለች እንግዲህ ከእግዚአብሔር ጋር እያማለለች ወደ ፈጣሪ ዙራ፣ ግን እኮ ኪራ እንዳየት ከሆነ እኔን ጠልቶኝ አደለም፣ የተገደደበት ነገር አለ፣ ያስገደደው ነገር አለ። አይኑ ላይ እኮ ብዙ ነገር ይነበባል እያለች ተስፋ የማቆጠው ጽናት አሁንም ገና ገጽ ኪዳሉ ተስፋ አልቆረጠችም። እንደዛ እያማለለች ሳለ ብቻዋን ቁጭ እንዳለች እንግዲህ እንትን ሰኔ ትመጣለች። ምንድን ነው አንቺ እንግዲህ ችን አለም፣ እባክሽ ፈታ ብለሽ ኑሪያት እንጂ እንደዚህ ድብር ካልሽባት ዙሪያዋ ጨለማ ናት እያለች እያጽናናቻት እንግዲህ ምግብ ስሪልኝ ምናምን የኔ ቻርጀሩ አልቋለኝ የኔ ሁሉ ነው እየተባባሉ በቃ አሁን ሽንኩርት ነኝ ያለ ሽሮ ልስራልሽ እያለች ጽናትን ብድግ እንዳለ ሰናይትን በሎ ልብስ ቀይር ይልንጣ እየተባባሉ ሳለን እንግዲህ በሌላ በኩል ደግሞ ኪራ መጥቶ ሳሉ ሊቁጭ ብሎ በጣም ይተክሳል። በእውነቱ በጣም ይተክሳል። ከዛ ቤቲ ትመጣለች። ትመጣና ኪራኪራ ስትለው እሱ የለም በሀሳብ ታይቅ ራሷ እንደተጨለቃ አንተ ፍቅር እንደዚህ ያሳብድሃል እንዴ? ይዞ ይሄዳል እንዴ እያለች፣ አንቺ ልጅ በቃ ተይኝ ነው የምልሽ ይላታል። ተይኝ እኔን እንደፈለግሽ ማድረግ ትችያለሽ፣ ፅናት ግን ምንም ማድረግ አትችይም ትላለች። ያለ ምግብ ጋር ምን ብታገብ ፅናት ፅናት ፅናት የምትል ምናል ለይዛች ገረድ ድለታች ምናምን እያለች ትወርድባታለች። ይሰባል እሱም በቃ አሁን ምልፍ እግሬንሽ ትለዋለች፣ ማለት ይላታል። እግሬ እንዲሸኝ አሀ መቼም ሶስት እግር ማውጣት አትፈልግም፣ ይላታል። ማለት በአማርኛ ነው የምነግርሽ ይላታል። ሶስት እግር ማውጣት ማለት እሰብርሻለሁ። ስግድ በር አርየ ደሮ ጠባቂ ነው ማረገሽ ሸኝ ነው ያልሽ እያለ እሱም እንደዚህ እየገፈተራት ወጥቶ ይሄዳል። ከዛ ወይ ጽናት ጽናት ስትል እንግዲህ ሰራተኛዋ እሷን የጠራች መስሏት ትመጣለች። ቤቲ ጠራሽኝ ትላታለች። አንቺ ቤቲ አትበይም አንቺ ምናምን ወይኔ ስድቧ እያለች ምን ጭቅጭቅ ታደርጋታለች። አሁ አዚህ ነው ከርሰሽን መውደችልሽ እዛ በጭንቅላቱ እንደ ፍኛ አባበጠ ልጅሽ ትላታለች። በልጄ አትንጭብኝ፣ እግዚአብሔር እንግዲህ የሰራው ነው። አንቺም ሴት ነሽ ትወልጃለሽ። እንዳንቺ አይነት ልጅ ከመወልድ እኔ ከብትን በወልድ ችግር የለብኝ ያለች ብቻ በጣም ታመነጫጭቃታለች። እንግዲህ ልጁ ጭብልሃ የሆነ ነገር ወርውራ አባራ ትሰዳታለች። እንግዲህ ሰራተኛዋም ኩሽና ገብታ ወይ አምላኬ ወይ ምን ነው እግዚአብሔር በሰጠ ልጅ ሊሳተፍበት የሱ ነው፣ ሁሉንም የፈጠረው ምነው አምላኬ፣ እያለች እንግዲህ ከፈጣሪዋ ጋር እየለመነች እያለቀሰች ሳለ የኔ ዋንስ ጽናት ትመጣለች። ጽናት ስትመጣ ሰራተኛ እያለቀሰች ነው። ምን ሆነሽ ነው የምታለቅሺ? ትላታለች። አይ ምንም አልሆንኩም ትላታለች። እንዴት ነው እያለቀሰች እኮ ነው ምንድነው? ስትላት ስለ ልጅ ልጅ ትላት አወራታለች። ልጅ አለሽ እንዴ? ትላታለች። አይ ልጅ የለኝም ትላታለች ግን፣ ይሄት ልጅ ታሞ ነው ትላታለች። አዎ ከባድ ነው ልጅ፣ ልጆች ከባድ ናቸው ብያለች። ጽናትም ስለ ልጅ ታወራታለች እኔም በትንሹ ቢሆን ስሜቱ ናቀዋለሁ ትላለች ጽናት ከዛ እሷማው ግን ልጅ አለሽ ትላታለች። ቤት አይ ልጅ የለኝም፣ የሄድ ልጅ ነው ግን ሲያኖች እንደናት እንደወለድሽ ነው የምታወሪው ትላታለች። አዎ ብዙ ጊዜ ሞግዚቱ፣ የልጆች ሞግዚቱ ሰርቼ ነበር እና ልክ እንደ ልጆቼ ነው የማያቸው። ለሳም ለሳም ነው ትላታለች ግን አሀ አንቺ ግን ምነው በጥቂቱ አለሽ ትላታለች ፅናት። ነው እኔማ ልጅ ነበረኝ ግን በሆነች መርዝ ሴትዮ ልጅ የወረደብኝ በመድኃኒት ድውይ ሆስፒታል ዶኮ ልጅ ሳይዙ መምጣት ከባድ ነው ትላታለች። መቼ እዛ ደረስኩኝ ወዴስ መች በመጣ አደገ እዚሁ በምርዝ አስወረዱብኝ እያለች ትላታለች። እዛ እንደዛ እንዳለቻት ካልሆነ ማን የቆለፈው ትላታለች። እኔ አላቅም

እሷም ወይ ጽናት ጽናት ጽናት ጽናት፣ እሺ፣ እኔ ልጄን እንደዚህ ብታረግብኝ በልጄ ብትመጣ እንግቷን ነው የምውላት እያለች እንግዲህ እሷም ብቻዋን ብቻዋን እያዘነች ነበር። እንግዲህ የዛሬው ድራማ ከዚህ ላይ እያበቃል። ውድ ቤተሰቦች ስለምትከታተሉኝ፣ አይዞች በርቺ ስለምትሉኝ እጅ ከልብ አመሰግናለሁ። እንግዲህ አዲሶቹ ሰብስክራይብ በማድረግ ይቀናገሉን። ነባሮቹም ሸር ላይክ ላይክ ሸር ማድረጋችሁን እንዳትረሱ። በየለቱ በደንብ ሰብል ሰላማችሁ ይዛላችሁ። መልካም ጊዜ ይሁንላችሁ።